ብርሃን ባንክ ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር በመተባበር የዲጂታል ነዳጅ ግብይት ስርዓትን ይፋ አድርጓል። መንግስት ከ2015 ዓ.ም ጀምሮ የነዳጅ ግብይት በዲጂታል ዘዴ ብቻ እንዲከናወን መወሰኑ የሚታወስ ሲሆን ባንኩም በዚሁ መሰረት ባለፉት ሁለት ወራት ይህንን የነዳጅ መተግበሪያ ስርዓት ሲያበለጸግ መቆየቱ ተገልጿል። መንግስት ባስቀመጠው እና ባለድርሻ አካላት ባስቀመጡት አቅጣጫ በፊውል አግሪጌተርስ እኛም ደግሞ እንደ አንድ ስቴክሆልደር የብርሃን ባንክም ደግሞ በራሱ መተግበሪያ ሰዎች ሌላ ቦታ ገንዘባቸውን ማዘዋወር ሳይጠበቅባቸው ከብርሃን ባንክ ሂሳባቸው በቀጥታ የነዳጅ ክፍያቸውን እንዲፈጽሙ የሚያስችለውን መተግበሪያ ባለፉት ሁለት ወር አካባቢ ከትራንስፖርት ሚኒስቴር ጋር አብረን ስንሰራ ነበር። እንደዚሁም ከቴሌኮም ጋር በዚህ አዲስ አሰራር ደንበኞች የሞባይል ባንኪንግ ይለፍ ቁጥራቸውን ብቻ በመጠቀም ከብርሃን ባንክ ሂሳባቸው በቀጥታ ነዳጅ መግዛት ያስችላቸዋል የተባለ ሲሆን ይህም የጥሬ ገንዘብ ዝውውርና ከባንክ ወደ ባንክ የሚደረጉ ገንዘብ የማስተላለፍ ሂደቶች ያስቀራልም ተብሏል። ከዚህ በኋላ የብርሃን ባንክ ደንበኞች ገንዘባቸውን ወደ ሌላ መተግበሪያ ማዘዋወር ሳይጠበቅባቸው ቀጥታ ከብርሃን ባንክ ሂሳባቸው ለሚፈጽሙት የነዳጅ ግብይት ቀጥታ ያለ ገንዘብ ንክኪ መፈጸም ይችላሉ ማለት ነው። ያንን የሚያስችል ሶሉሽን ነው ይዘን የመጣ። የዲጂታል የነዳጅ ግብይት መተግበሪያ በተወሰኑ የነዳጅ ማደያዎች የሚገኝ ሲሆን በቅርብ ጊዜ ውስጥ በሁሉም የነዳጅ ማደያዎች አገልግሎቱን ማግኘት እንዲቻል እየተሰራ ነውም ተብሏል። ብርሃን ባንክ አሁን ላይ ሶስት ሚሊየን የሚጠጉ ደንበኞች እንዳሉ ሲገልጽ አብዛኞቹ የዲጂታል መተግበሪያ አማራጭን እንደሚጠቀሙም ሰምተናል።